ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ ሰላም ናቸው። ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እርስ ብርስ እንደጋገፈ ላለው አዳዲሶቹ ማለት ነው። ነባሮቹ ደግሞ ላይክ፣ ሼር፣ ኮመንት እያደረግን እርስ ብርስ እንደጋገፍ ቤተሰብ እንሆንላለ። ወዶቼ ሀገራችን ሰላም ያርግልን፣ አንድነታችንን ይመልስልን፣ የድሮ አንድነታችንን ይመልስ እርስ በእርሳችን በሃይማኖታችን ተፋቅረን ተዋደን ጉርብትናችን እንደ በፊቱ እንዲሆን እግዚአብሔር አምላክ ያጽናን ብዬ እላለሁ። ውዶቼ ዛሬ ይዤ የመጣሁት ይጠቅማቸኋል ብዬ አስባለሁ። ለእኔ እየጠቀመኝ ነው፣ ለእኔ የሰራልኝ ነገር ነው። ምክንያቱም እኔ የተጠቀምኩበት ነገር ለውጥ ያየሁበት ስለሆነ እናንተ ምስጥ ተጠቀሙበት ብዬ ነው። ምክንያቱም አረብ ሀገር ላለን ሴቶች ታቁታለች። ውሃው ጨዋማ ነው። ከኢትዮጵያ የዘኖ ነው ጸጉር እዚህ ስንመጣ የሆነ የመበላሸት ባህሪ ያለው ማለት ነው። ስለዚህ በተለያየ ነገር እያደረግን ጸጉራችንን የማይመለስ ምናምን ከሆነ ደግሞ እንደዚህ አይነት ነገሮችን እንደዚህ ቅባቶችን እንደዚህ አይነት ቅባት አንድ ላይ ሚክስ በማድረግ ጸጉራችንን ማለት ነው ወደ ድሮ መመለስ እንችላለን። ከድሮ ማልፈው ደግሞ ጸጉራችንን የማሳደግ ባህሪ ያላቸው እንዳለ። አሁን ይሄኛው ኦሪቨ የወይራ ዘይት ነው። ይሄ ደግሞ ካስትሮ ኦይል የሚባል የግሎ ዘይት ነው። ይሄ ደግሞ ይሄ ቫቲካ የህንድ የህንድ ቅባት ማለት ነው። የህንድ ቅባት ቫቲካ በማንኛውም ነገር ሁለት አይነት አለ ሶስት አይነት አራት አይነት አለ። እኔ ግን ያገኘሁት ይሄ ነው። አንድ ደግሞ ሌላ አለ የምጠቀመው ከዚህ በፊት ሰርቼላችኋለሁ ማለት ነው። ይሄኛው ይሄኛው ሌላ ደግሞ ኮካናት ኮካናት ኦይል ማለት ነው። ኦይል አለ የኮካናት ማለት ነው። ይሄኛው ማለት ነው። ባገኛችሁት በዚህ ብቻ ሳይሆን ባገኛችሁት እናንተ ባቲካም ሆነ ቅባቱን ባገኛችሁት ነገር አንድ ላይ ሚክስ አድርጋችሁ ጸጉራችሁን ለውጥ ማየት ትችላላችሁ ማለት ነው። እኔ የሰራ ልኝ ነገር ነው የማሳያችሁ ማለት ነው። ይሄ ራሱ ይሄ ቅባሱ ራሱ ጸጉሪን የማለስለስ ነገር አለው ማለት ነው። ስለዚህ እንደዚህ አይነት ነገር እቃ ታዘጋጃላችሁ ማለት ነው። የዚህ አይነት እቃ እናዘጋጃለን ማለት ነው። የምንነፋበት ማለት ነው። ያው እናንተ በፈለጋችሁት በተመቻችሁ፣ እኔ ግን የተመቸኝ ይሄ ስለሆነ ጸጉሪ ነፍቼ እንትን ማለት ነው እና ቅባቱ ደግሞ የሆነ የሕንድ ቅባት ታውቁታላችሁ። ባህሪው የሆነ የመሽተት ትንሽ የመሽተት ባህሪ አለው። ግን ሙሉ በሙሉ አይደለም የሚሸተው ማለት ነው። የሆነ በቃ ላለ ሽታውን ነገር ከፈለጋችሁ ማዳማችሁ የማትቆጣ ከሆነ መተው ትችላላችሁ ጸጉራችሁ ላይ። አይ ማዳም የምትቆጣ ከሆነ ደግሞ እንትን ማለት እንችላለን ይሄኛውን ከተቀባን በኋላ ከአንድ ሰዓት ጸጉራችንን በፊት ላይ እና በሻሽ አስረን ከአንድ ሰዓት በኋላ እና ወይም ደግሞ ቀን ሙሉ ብለን ወይም ደግሞ ማታ ተቀብተን ቀን ሙሉ ብለን ማታ መታጠብ እንችላለን። ሽተው ምናምን ሳትየው እያንትን የምትለው ከሆነ ማለት ነው ከዋይ በጣም እንትን የምትል ከሆነ ሁለት ሰዓት ራሱ ጸጉራችን ላይ ካቆየ ነው በቂ ነው ለውጥ እናይበታለን ማለት ነው። ስለዚህ አሁን አዘጋጀቱን እናሳያቸዋለን ማለት ነው። በመጀመሪያው ይሄኛው የቫቲካ ቅባትን ማለት ነው። ይሄ ቫቲካን ወደዚህ ከተዋለን ማለት ነው። ወደዚህ ከተዋሉ ማለት ነው። ያቺ ወደዚህ ከትቼዋለሁ ማለት ነው። በሚበቃኝ መልኩ አድርጌ ማለት ነው። እናንተ ደግሞ በፈለጎች። ምክንያቱም እንደዚህ ሚክስ ካደረግን በኋላ ብዙ ጊዜ ነው የማስቀምጠን መጠቀም እንችላለን። ሚክስ አድርገን ከፈለግን ደግሞ ይህን ለብቻ የቀረውን ደግሞ ለብቻ መጠቀም እንችላለን። አለብዛ ደግሞ ይሄኛውም ሚክስ የምናደርገውን ደግሞ ተመልሰን መጠቀም እንችላለን ማለት ነው። ለዚያ ከተስማማን ደግሞ ሚክስ ያላደረግነው ሚክስ እያደረግ መጠቀም እንችላለን ማለት ነው። ሁለተኛ ይሄ ነው፣ ኮኮናትን ከትበታለን። ምክንያቱም እቃውን ስለማይበቃኝ ነው እንጂ ሁሉንም አንድ ላይ ሚክስ አድርገው ነበረ። አያችሁት? እንደዚህ ሚክስ አድርገዋል ማለት ነው። ሁለቱ ይሄ ኮኮናትና ይሄ ኮኮናት እና ይሄ ቅባት እና ይሄኛው ማለት ነው ቫቲካ ማለት ነው። ከዛ በመቀጠል ካስትሮ ኦይል ካስትሮ ኦይል ማለት ነው። ይሄ ካስትሮ ኦይል ማለት ነው። ይሄ ካስትሮ ኦይል ከትበታለው ይሄ ካስትሮ ኦይል ለፊትም ራሱ በጣም አሪፍ ነው። ግን አታብዙበት ካስትሮ ብዙም ኦይል ማታብዙት። ረጅም አነስ አድርገን ምትከተው ማለት ነው። ኦሊቨሪያም እደዚያ ይሄኛውም ኦሊቨሪያ የራይ ባገኛችሁት ባገኛችሁ መክተት ይችላላችው። እኔ ደግሞ ይህንን የምጠቀመው ማለት ነው። ይህንም ትንሽ ሳታወሱ እነዚህ በቂ ናቸው። በ ይሄኛው ይሄ ካስትሮዌል ለፊት ራስ በጣም አሪፍ ነው። በጣም ማሴጅ አድርገን ፊታችን ላይ የተጎዳ ነገሮችን ቆሻሻ በደንብ ነው በደንብንሚያነጠው ማለት ነው ታጥበት ይህ ደግሞ ይሄኛው ካስትሮዊል አሁን ለምሳሌ በቤት ውስጥ የምናዘጋጀው የእንቁላል የእርድ ምናምን አለ አይደለ፣ እንትን የማክሶች ማለት ነው። ናቹራል የሆኑትን ፊት ነው የምንጠቀማቸውን ይሄን ጠባ አድርገን ራሱ የምንጠቀሙ በጣም ለውጥ የሚሰጠው ማለት ነው። አይደል? በቃ ይሄ ይሄን እንትን ብያለሁ። ይሄ ያኛውን ለብቻ ለብቻ እጠቀም። በኋላ ይሄን እንደዚህ ምን ታስቡ ማለት ነው። ስሜት ታላችሁ እንደዚህ ማለት ነው። መዋሃድ ማለት ነው። እንዲህ መዋሃድ ነው። በቃ ከዋሃዳችሁት በኋላ ግን በደንብ አሁን እናንተ በደንብ አድርጋችሁ መታት ያለባችሁ ማለት ነው። ምክንያቱም ሁሉም እንዲዋሃድ ማለት ነው። በቃ ይህንን እንትን ታላችሁ በኋላ ፀጉራችሁ ላይ እያደረጋችሁ እየተቀባችሁ ጸጉራችን ምን አይነት ለውጥ እንደሚያገኝ ታዩታላችሁ። በጣም አሪፍ አሪፍ አሪፍ ቅባት ነው ራሱ ማለት ነው። እንደዚህ ሚክስ አድርገን የምንጠቀመው ራሱ በጣም ቆንጆ ቅባት ነው የሚሆነው። ጸጉር ያለሰልሳል፣ ያሳድጋል። እኔ በጣም ለውጥ አየሁበት ነው በጣም ስለዚህ ተጠቀሙትላችሁ። ዱቼ ለኔ የጠቀመኝ ነገር እናንተም እንድትጠቀሙትበት ብዬ ነው የከተትኳቸውን ነገሮች ታዩታላችሁ። እነዚህ ናቸው። ዱዴ ሰላም አሉልኝ። ሌላ ሌላ ነገርም ይዤ ይመጣለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሀገራችን ሰላም ያድርግልን፣ አንድነታችንን ይመልስልን። ሰላም ዋሉልኝ። ቻው